ወንድም እህቶች ልብ ብላችሁ ስሙኝ። በትንሽ ሥራ በጣም ትልቅ ምንዳ የምታገኙበትን አንድ ሥራ ልጠቁማችሁ። ነቢያችን ሰለላሁ አለይህ ወሰለም ሐዲስ ላይ እንዲህ አሉ፣ ረክዓተል ፈጅር ኸይሩ ሚነ ዱንያ ወማ ፊሃ። ከሱብሒ በፊት የምትሰገደዋ ሁለት ረከዓ የሱና ሶላት አጠቃላይ ከዱንያ እና በዱንያ ውስጥ ከሚገኙ ጸጋዎች ሁሉ ትበልጣለች አሉ። አስቡት የሰው ልጆች ከተፈጠሩበት ጊዜ ጀምሮ ከአባታችን አደም ከተፈጠረበት ጊዜ ጀምሮ ቂያማ እስክትቆም ድረስ ያለው ጸጋ ሁሉ ቢሰበሰብ የዱንያ ጸጋ ወርቅ፣ ብር፣ ገንዘብ፣ ማንኛውም ሀብት ይችን ከሱብህ በፊት ያለችዋን ሁለት ረካ ሱና ሶላት ሊመዝን አይችልም። ስለዚህ ወንድሞቼ በጣም ትልቅ ነው አጅሯ። እርሷን ያልሰገደ ሰው ወላሂ ትልቅ ኪሳራ ከስሯል። አደራ ስገዷት፣ ትልቅ ምንዳ ታገኙባታላችሁ። አሰላሙ አለይኩም።